በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። መልክዓ ቅዱስ ገብርኤል፣ ሰላመ ገብርኤል። ፈጣሪ እግዚአብሔር ሆይ ለድንግል ማርያም የቀረበውን የቅዱስ ገብርኤልን ሰላምታ ሳላጓድል በችሎታዬ መጠን እናገር ዘንድ የማስተዋልን መጽሐፍ ልቦና አንስጠኝ። ፈጣሪ ሆይ አንደበቴ እንደ ነብዩ ሙሴ ኮልታፋስ እንኳ ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ብራቅሊጦስን እንደ ካህኑ አሮን አንደበት ይሁንልኝ፣ አሚን። ሰላም ለተፈጥሮ ከቅዱስ ገብርኤል ሆይ የስሙ ትርጓሚ የማይመረመር ካለመኖር ማለት ከእምነት ግብር በቀዳማ የእሁድ ሰዓት ሌሊት ለተከናወነ ስነ ፍጥረት ሰላም እላለሁ። ቅዱስ ገብርኤል ሆይ ማህተሙ የአይሁድ ንጉሥ ይሄ ነው የሚል የሕፃኑ ኢየሱስና የእናቱ ድንግል ማርያም መልክዐ ስዕል የተሳለብህ የዘላለም የራዩ ኮከብ የልደት ሐዋርያ ነህና፣ ሰላም ለዝክረ ስምከ ቅዱስ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራረር ሰላም እላለሁ። ነገር ግን አምላክ ሰው ሆነ ሰው አምላክ ሆነ ማለት ነው። ገጸ አንበሳ፣ ገጸ ላህምና ገጸ ነስር፣ ገጸ ብእሲ ካላቸው ኪሮቤል ጋር የእግዚአብሔርን ዙፋን ተሸክመህ በከበረ የሰው ሥነ አምሳል ተገልጸህ የከበረ ነቢይ ሕዝቅኤል ያየ አንዱ አንተ ነህ። ሰላም ለስእርተ ርእስከ ቅዱስ ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀናጀው ራስህና ፀጉርህ እጅ እየሆን እየነሳው ሰላም እላለሁ። ቅዱስ ገብርኤል ሆይ የቃለ ብዕርና ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉ በአራቱ ማዕዘን ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ሰላም ለገጽከ ቅዱስ ገብርኤል ሆይ እጅግ የሚያስፈራ በእሳት ነበልባል መሃል የነነዋይ ንጉሥ ያየው እንደ መላእክት የደስታ መልክ ካለው ገጽ ሰላም እላለሁ። ቅዱስ ገብርኤል ሆይ በንጽህና ልብስ ተክህኖ የተሰየምክ አንተ በፍርድ ያይደለ በቸርነት ድን ዘንድ የነገውንና የሰርኩን የሰርጉን መስዋዕት በምታሳርግበት ጊዜ የኔን የኃጢአተኛ ኃጢአትን አስተሰርይ። ሰላም ለቀራንብትክ ቅዱስ ገብርኤል ሆይ እንቅልፍ ለማይፈታተናቸው አይኖችህ፣ ቀራንብትና ዓለምን በብርሃናቸው ለሚያገለግሉ ከዋክብት አይኖችህ ሰላም እላለሁ። ቅዱስ ገብርኤል ሆይ ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራ ባህር ከፍሎ እንዳሻገረው አንተም የሰላም እረፍት ትሰጠኝ ዘንድ ትጋ። ሰላም ለአእዛኒክ ቅዱስ ገብርኤል ሆይ የአብ አካላዊ ቃል ክርስቶስን ትእዛዝ ቃል ለሚሰሙ ጆሮች እና የውበታቸው ጸዳል፣ የበረሃ አበባ ለሚመስለው ጉንጮች ሰላም እላለሁ። ቅዱስ ገብርኤል ሆይ ከጭንቅና ከመከራ ለማ ለማውጣት የተላክ መልአክ ነህና ሰልስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችህን ጋርድህ ከመቃጠል እንዳዳነኸው እኔንም አገልጋይህን በረዴትህ ኃይል አድነኝ። ሰላም ለአናፍከ ቅዱስ ገብርኤል ወይ በጎማዛ ያለው ሽቶ ለሚያመነጩ አፍንጫዎችህ የንጽህና የቅድስና መገኛ ለሆነው የተባረኩ ክንፎች ሰላም ላለው ቅዱስ ገብርኤል ሆይ መልካም ምስራች ማብሰር ለአንተ ክፍልህ ነውና፣ ለቅድስታ እና ልጅ ቅድስት ድንግል ማርያም ደስ የሚያሰኝ ምስራች እንዳበሰርካት ለእኔም የምጸድቅበትን የምድንበትን የምስራች አብስረኝ። ሰላም ለአፉከ ቅዱስ ገብርኤል ሆይ ካህኑ ዘካሪያስን ለገጸ ሳፍህና እንደ እንቁ ባህር ደስታና ፈገግታን ለሚያንጸባርቁ ጥርሶች ሰላም ላለው ቅዱስ ገብርኤል ሆይ ባህሪ የጽድቅ እዮብን ባህር የሚመስል ታጋሽ መልአክ ነህና አመፅን እንዳይናገር ላፌ ጠባቂ ለከንፈሬም የትዕግስት መዝጊያ ሁነው! ሰላም ለልሳንከ ቅዱስ ገብርኤል ሆይ ማህተመ ባህሪ ቃልህ ለሆነ አንደበትህ ሰላም እላለሁ። የባቢሎን የእሳት አው ወደ ቀዘቃዛነት ለለወጠ ለእሳት ንፋስ ጠልህም ሰላም እላለሁ። ቅዱስ ገብርኤል ሆይ ጻርቃንን ሁሉ ለመርዳት የታመንህንህና አስቀድሞ ሕፃን ቅዱስ ቅርቅስንና እናቱ ቅድስት እየሉጣን እንዳዳህናቸው እኔንም የመከራ ቁስል እንዳይጠዘጥዘኝ ከእሳት ነበልባል አድነኝ። ሰላም ለጉርእከ ቅዱስ ገብርኤል ሆይ የሚያስደስት ጣም ዜማ መፍለቂያ ለሆነ ጉሮህ ሰላም እላለሁ። በንጽህና በቅድስና ላጌጠ አንገትህም ሰላም እላለሁ። ቅዱስ ገብርኤል ሆይ ከላይ ከሰማይ ተልከህ ወደ ድንግል ማርያም በወረደ ጊዜ የእግዚአብሔርን ቃል ያለ ድካም እና ያለ ህመም ከስጋዋ ስጋ ከነፍሷ ነፍስ ነፍ ነስቶ በማህፀኑ አደረ። የልዑልም ኃይል የሚያስደንቅ ግርማ ጠበቃት ጋረዳት። ሰላም ለመትህ ክፈ ቅዱስ ገብርኤል ሆይ የቅድስና ልብስ ተክህኖ ለተጎናጸፈ ትካሸው ሰላም እላለሁ። በረቂቅ የሆነ የብርሃን ምጣዋትም ለደረበ ዘባንህ ሰላም እላለሁ። ቅዱስ ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰትህን መንፈስ አሳደርብኝ። ነቢዩ እዝራ ቅዱስ ዑራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ አጠጥቶታልና። ሰላም ለእንግድ እከ ቅዱስ ገብርኤል ሆይ ስነ ባህሪ ለማይመረመር ደረት ሰላም እላለሁ። ጻድቃን ለሚጠለሉበት ክንድህም ሰላምታ ክንድህ ስፋትም ሰላም እላለሁ። ቅዱስ ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጦ ማን ሆነ ምን አስቦ የሚደርስበት የለም ፣ ባህሪም እንዴት እንደሆነ መርምሮ የሚያውቅ አይኖርም። ሰላም ለአዳዊከ ከ ቅዱስ ገብርኤል ሆይ እግዚአብሔር በመለኮታዊ ችሎታ አስተባብሮ ና ቀናብሮ ለፈጠራቸው እጆች እና ለሁለቱ ረቂቃን ክንዶች ሰላም ላለው ቅዱስ ገብርኤል ሆይ የክርስቶስን የወላጅ እናቱ ሐዋርያንህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነን የጉድጓድ አድነኝ። ሰላም ለኩርን አከ ቅዱስ ገብርኤል ሆይ ከዳርና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለለኩ ክቡር ክብሯን ክንዶችህ ሰላም ላለው ቅዱስ ገብርኤል ሆይ ያዘኑትን የምታረጋጋ ጻርቃንን የምትጎበኛቸው አንተ ነህና፣ አዘንን የሚያስረሳ የደስታንም ወይን አጠጣኝ። ያዘኑ ለተከዙ ወይን ያጠጣቸው ዘንድ ይገባልና። ሰላም ለእራ ለእራሂከ ቅዱስ ገብርኤል ሆይ በሩህ ጸጋን ለሚለግስ መዳፈ ሰላም ላለው የክቡር መልአክ መልእክትህ አካል ለሆኑ ነበልባላዊ ጣቶችህ ሰላም እላለሁ። ቅዱስ ገብርኤል ሆይ በዚህ ዓለም ጧት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና በአማላጅነትህ ወደ እውነተኛ አምላክ አደር አስጠብቀኝ። ሰላም ለአጽፍረ ይድከ ቅዱስ ገብርኤል ሆይ ብርሃናትን ለተጎናጸፉ የጣቶችህ አጻፍርና በሁለት እሳታውያን አክናፎችህ ላሸበረቁ የከበሩ ጎኖችህ ሰላም ላለው፣ ቅዱስ ገብርኤል ሆይ በአራአያን በአምሳልህ የፈጠረውን እንዴት ታጠፈዋለህ? አሳምረህ ያነስከውንም ህንፃ ስለምን ታፈርሰዋለህ? እያልክ ስለ እኔ ህይወቱን አሳልፎ ወደ ሰጠው ፈጣሪ ያማልደኝ። ሰላም ለከርስከ ቅዱስ ገብርኤል ሆይ ምግቡ የምስጋና ጥሁም ህብስ ለሆነ ሆድህና የሶስቱ ሕዋሳት አካል መሥዋዕት ለሆነው ጽሩ ልቦና ሰላም ላለው ቅዱስ ገብርኤል ሆይ አንተ በሕዋን ላይ የተሾምክ ሕያው መልአክ ስትሆን፣ ሰው ግን ይሞታል ወደ መሬትነቱም ይመለሳል። ሰላም ለህሌናከ ከ ቅዱስ ገብርኤል ሆይ የሥጋዊ ባህሪ ክፍል አካልም አካልማ በባህሪ የለምና ምስጋና በዝማሬ ድምጽ ለሚያሰማ እና ለሚያመሰግን ህሊና ሰላም እላለሁ። ቅዱስ ገብርኤል ሆይ የደህንነት መልአክ ነህና እኔን አገልጋይህን ከመረከራ ስጋ ከመከራ ነፍስ አውጣኝ፣ አሜን። ይልቁንም ጥላቴ ሰይጣን የመቅጸፍ ትሳት ወላፈን በእኔ ላይ በነዛ ጊዜ ፈጥነህ በክንፎችህ ጋርድልኝ። ሰላም ለአማኦትከ ቅዱስ ገብርኤል ሆይ ለሚጠሩ ፍጹም የሚራራ ሩህ ሩህ እሳታዊ ነበልባላዊ አንጀት ሰላም እላለሁ። ቅዱስ ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መስዋዕት የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከል እንጂ እንዳንተ ማናለ። ሰላም ለህን ብርትከ ቅዱስ ገብርኤል ሆይ ስነ ባህሪ ረቂቅ ለሆነ ህንብርት ሰላም እላለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብህም ሰላም እላለሁ። ቅዱስ ገብርኤል ሆይ እኔ ልበ ክፉ አፉ ጻዲቅ ነኝና ንስሐ ሳልገባ በከንቱ ሞት ይሆን እባክህን የድል ጣፈንታይ ባርክልኝ። ሰላም ለአቆያጺከ ቅዱስ ገብርኤል ሆይ ሰላምን በምስጢር አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶች እና ጭኖች ሰላም እላለው። ቅዱስ ገብርኤል ሆይ ስንፍናን የማትወድ የእውቀት ባለቤት ነህና በዘመን ጥበብ በሰነፎች ልቡና አዳራሽ ሰራች ለጽናቷም ሰባት አእማድን አቆመች። ሰላም ለአእጋሪከ ቅዱስ ገብርኤል ሆይ ተውላጠ ስሙ ብልጣሶር የሚባል በነብዩ ዳንኤል ፊት ይገልጹ ዘንድ በኤፍራጥስ ወንዝ ዳርቻ ለቆሙ እግሮች ሰላም እላለው። ቅዱስ ገብርኤል ሆይ ከቀድሞ ጆሮም ያዘኑትን የምታረጋጋ አንተነና በመከራ እና በጭንቅ በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚህ ነቢይ በሕልም ነገርከው። ሰላም ለሰኮናከ ቅዱስ ገብርኤል ሆይ በዚህ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግር መስቀል ስለቆሙ ተረከዞችህና መክያድህ እግርህ ሰላም እላለው። ቅዱስ ገብርኤል ሆይ የጌታ ትዕግስቱ የአይሁድ ግፉ ተመልክተህ በታላቅ አደባባይ ላይ ሰይፍ ቁጣን ወደ ታች ጣለኸው። ለቅዱሳት አነስትም አነስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምሥራች ሲነግሩ ዘንድ ወደ ቅዱሳን ሐዋርያት ሄዱ። ሰላም ለአጻብዒከ ቅዱስ ገብርኤል ሆይ በእግሮች ላይ የሚያበሩ አሥሩ ጣቶችህ ሰላም ሰላም እላለሁ። በብርሃነ ነጸብራቅ ለሚያበሩ ጥፍሮች ሰላም ላለው ቅዱስ ገብርኤል ሆይ፣ የትህትና የጽርቅ መምህርንና በየዕለቱ በጎ በጎ ነገርን አስተምረኝ። በኃላፊ ንብረት የሚመካ በሀብቱ ብዛት የሚተማመን የሰው ወገን ሁሉ ሐሰተኛ ነውና ሰላም ለቁምከ ቅዱስ ገብርኤል ሆይ፣ የሚረጋጋና የደስታ መገኛ ለሆነ አካለ ቁመና ሰላም እላለሁ። ከፍጥረት ዓለም እስከ ዛሬ በሕይወት ላለ ስነ መልእክም ሰላም እላለሁ። ቅዱስ ገብርኤል ሆይ ልቦናዬ እስራኤል ከፋርስ ምርኮነት ነፃ እስከሚወጣ ድረስ ዳግመኛ ወደ ምድር ርስት የምመለስ መቼ ነው እያልኩ አስባለሁ እና በየጊዜው የዘመኑ መድረስ አስረዳኝ። አልቦ እምስብእ ቅዱስ ገብርኤል ሆይ ከሰው ወገን ከቶ ጧትና ማታ እንደኔ ሐዘንና ትካዜ የሚበዛ የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ቅዱስ ገብርኤል ሆይ ስለዚህ እኔም አንተን አምኜ ይህንን ያቀረብኩልህን ጾለተ ትልቅ የከበረ ሰማያዊ ዋጋን የሚያሰጥ አድርገህ የማረጋጋት መንፈስ ቃልህን አሰማኝ። ሊቀ መልአክ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላከ ቅዱስ ገብርኤል ሆይ ሰላም እላለሁ። የቅድስት ኤልሳቤጥ ልጅ የቅዱስ ዮሐንስ ከተፀነሰ በኋላ ለወልደ ዳዊት ድንግል ማርያም ምስራች ትነግር ዘንድ ወደ ገሊላ የተላከ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። ድንግል ማርያምን ተፈስሂ ባልክ ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከእርሷ ሰው ሆነ። ቅዱስ ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምንም ተፈስሂ ባልሃት ጊዜ መንፈስ ቅዱስ ስጋዋን ባነጻ የልዑል ኃይልም ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ምድር ይሁዳ እስኪደርሱ ድረስ ሰባሰገልን በኮከብ ምልክት የመራሃቸው ቅዱስ ገብርኤል ሆይ ሰላም እላለሁ። እግዚአብሔር ልጅ ተመስለህ በእሳቱ ጉድጓድ በመገኘት በእነ አናንያ የእሳቱን ነበልባል እንደ ውርጭ ያገዘቀስ ቅዱስ ገብርኤል ሆይ ሰላም እላለሁ። ንጽህት ክብርት ለሆነች ለድንግል ማርያም ደስታ በተመላ ቃል ብስራትን ያበሰርክ ሊቀ መልአክ ቅዱስ ገብርኤል ሆይ ምረትና ፍርድን ታሰጠኝ በማለት እየተቀኘን ንጹሃን ዝማሬንም እየዘመርኩ ሰላም እልሃለሁ እልህ ዘንድ ተገለጽልኝ። ከነደ እሳት የተፈጠር ቅዱስ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀናጀ ቅዱስ ገብርኤል ሆይ ሰላም እልሃለሁ። አሸናፊና ኃይልን የተጎናጸፍ መልአክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ቀሊል ክንፍ ቅዱስ ገብርኤል ሆይ ከፍጹም ጥፋት እድን ዘንድ ክንፍህን ጋርድልኝ። አሜን። አቤቱ የቅዱስ ገብርኤል አምላክ ልዑል እግዚአብሔር ሆይ እኔን ስለ ቅዱሳን መላእክት ብለህ ከመከራ ስጋ ከመከራ ነፍስ ሁሉ ሰውረኝ ለዘላለሙ አሜን። አብሳሪ ተስብእ ቅዱስ ገብርኤል ሆይ መልካም ዜና ማብሰር ልማድ ነውና መልካሙን የምስራች አብስረኝ። ሊቀ መላእክት ቅዱስ ገብርኤል ሆይ የጸሎቴ ለዛ በአምላክ ፊት የተወደደ የሆን ዘንድ ጸጋ ጸሎትን አድለኝ። ቅዱስ ገብርኤል ሆይ ኢትዮጵያን ጠብቅልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድል ፈንታየን ጽዋ ተርታየን ከመልካም ስራና ከመልካም በጎ ከጥረት ጋር አድርግልኝ። አሜን። ሊቀ መላኩ ቅዱስ ገብርኤል ሆይ አንደበቴን፣ ስራዬን ከስህተት ከበደል ጠብቅልኝ። ሊቀ መላክ ቅዱስ ገብርኤል ሆይ እድል ፈንታና አካሌን አሳምርልኝ። ለአካሄዴ፣ ለሀሳቤ፣ ለአነጋገሬ አንተ ሞገስ ሁነኝ። ሊቀ መላክ ቅዱስ ገብርኤል ሆይ ከአስመሳይና ከአሉባልተኛ ሰው የአንደበት መርዝ በክንፍ ከልለኝ። ሊቀ መልአክ ቅዱስ ገብርኤል ሆይ ከቀትር ጋኔን ከነጣቂ አውሬ ከኃይለኛ ከዘመን ብርቱ ጉልበተኛ ጠብቀኝ። አሜን። ኃያሉ መልአክ ቅዱስ ገብርኤል ሆይ የዘላለም ጥበብም ተሰውሮብኝ ያለ ፍሬ በመውጣት በመውረድ ደክም ያለውና እባክህ አንተ ለየዋህና ለጻድቅ ነቢይ ዳንኤል የተሰወረውን ምስጢር ራእይ እንደገለጽክለት ለእኔ ደካማ አገልጋይም የተሰወረብኝን ገልጸህ ሕይወቴን አብራልኝ፣ መልአካዊ ጥበቃህንም ዘወትር አይለይኝ። አሜን። ሊቀ መልአክ ቅዱስ ገብርኤል ሆይ በከበረ ቃል ኪዳን በዚህ ዓለም የተሰጠኝን ሕይወት ባርከህ ሰማውያን ኢየሩሳሌም እወርስ ዘንድ የአማላጅነት ቃል ቃል ኪዳን ከኔ ጋ አይለይኝ። አሜን።